ግድማውንኝ ታክቲከኞቹ፣ አስማተኞቹ እንዴት ናችሁ? ሰላም ናችሁ ወይ? ተኛችሁ ወይ? ሁሉ ሰላም ነው ወይ? ባላችሁ ሲናፍቃችሁ ሸሚዙን ለብሳችሁ ቤት ውስጥ ቆርጠት ቆርጠት ትላላችሁ ወይ? ለማንኛውም ግን ሊያየ ደህና ነሽ? እንደምን ነሽ? ሰላም ነው? ኬኳ ደህና ናት? ታመሽ ነበር። እንኳን እግዚአብሔር ጨርሶ ማረሽ። ለማንኛውም ግን በዚህ በሰራሽው ቪዲዮ ላይ እኔ ደግሞ እናቶች ሁለት ነው። እኔ እናት ነኝ። እናት ስልሽ ደግሞ ሪል እናት ነኝ። ልጇን የማትሰድብ ልጇን የማደበድብ ልጇን ሚዲያ ላይ ማታዋርድ ልጇን የማታንቋሸሽ ከልጆቿ ጋር መግባባት የምትችል እናት ነኝ። ይህም በኮንፊደንስ የምናገረው ነው። ልጆቼን ለመነገድ ብዬ ማላወጣ ሚዲያ ላይ ማላሰድብ ድምጻቸውን የማላሰማ እናት ነው። ኦፍኮርስ እንደማንም ልጅ ሊያስቸግሩ ይችላሉ ግን ጎበዝ አባት ስላላቸው ይህም ጎበዝ እናት ስለሆንኩኝ በምንችለው መንገድ ሁሉ ዋጋ የምንከፍልባቸው ልጆች ነው ያሉ እና እናትነት ሌላ ነው። ልጅ ማሳደግ ሌላ ነው። አንቺ ካልሽው ነገር ላይ ለራስሽ የሰማሁት ላሰማችሁ ታውቃላችሁ። ከመጀመሪያ በዚህ ሰዓት እግዚአብሔር በሚያውቀው እግዚአብሔር ነ ቴኳትሙት እናቤቴ ዝሆኔ በጣም ያሳዘነችኝ ሊያይ አትማይ። ከፈለገ ሰው የመንሽ፣ ውሸታም ሰው ብቻ ነው የሚምለው። አትማይ። ከዛ በኋላ ደግሞ ምን ሆኖ ያሳዘነችሽ? ስንትና ስንት ሰው ስታስገድል ስታሳርድ፣ የጥላቻ ቃል ስትናገር፣ ስንት ነገር ስታደርግ አላሳዘነችሽም ነበር? አሁን ያሳዘነችሽ ነው ወይስ አሁን እናት ስለሆንሽ? እኔ ባይዘው አላቅም እንደምትወጃት እንደምትጠያት። እኔ ሰውን አልጠላም፣ በመጥላት ኢነርጂን አላጠፋም። ሲያጠፋ ከመተቸት ውጭ እንዲህ ቁጭ ያለ ክርክር ያለ ጸብ ጥላቻ እንኳን የለኝም። ግን አሁን ላይ የምታረገው ነገር ብቻ ሳይሆን ያረገችውን ነገር፣ የእጇን እየተከፈለች ያለች ልጅ ስለሆነች ደስ ብሎኛል። ይነገራል በጣም ያሳዘንች ልታሳዝንሽ አትችልም እኮ። ምክንያቱም እሷ ትዳሯን በታትና የልጇን ትዳር የበተንሽ ሴት ናት። ምን ነው የሚያሳዝንሽ? የልጅ ልጆቿን ምግብ የከለከለች ከቤት ያባረረች የልጇን ባል ደፈረኝ ያለች እቃው ትንሽ ነው ብላ ያንቋሸሸች ልጆች ማስቀማው እኔ ነኝ ያለች ሰክራ ልጇን ሀሽሻ አምጣልኝ፣ መጠጥ አምጣልኝ ልጆቹ ተኝተዋል ብላ እየጠጣች እያጨሰች ልጆች የምትይዝ ምንዋ ነው የሚያሳዝንሽ? ንገሪኝ። ነው ወይስ በኢትዮጵያ አስተዳደግ እያሰብሽ ነው ወይስ በራስሽ አስተዳደግ ነው? ምኗ ሊያሳዝንሽ የቻለው? ያስገደለቻቸው ስንት እንዳሉ ታውቂያለሽ? ይችን ቀን ጠብቅ ነበር። የሆነ ቀን ሳየው ሄደዋል እመቤቴን ነው የምላቸው ያው የዛሬው እመቤቴ እንቤ መቆጣጠር አቀብና ለራሴ እንዲ አልኩኝ፣ ለምንድን ነው በዚህ ደረጃ ለዚህ ሴትዮው ማዝንላት? ሴትዮው እኮ ልጄን የምትሰድበን ን የምትሰድበኝ ላይክ ብዙ ነገር የምትለኝ ሴት ናት። በጣም ብዙ ነገር ያለችን ሴት ናት። ያኔ ሰው ህዝብ ሲነሳብኝ ደስ ብሎ ስለ ሰጠው ላይ የነበረች ሴት ናት። እና ለምንድን ነው በዚህ ደረጃ ንግግሩ አንጀ ፌድ ይበል፣ ለምንድነ የተረበሽኩላት? እግዚአብሔር ምስክር ነው ምላችሁ፣ እግዚአብሔር ምስክር የተሰማኝ ሊያዬ፣ ማህላ አታብዥ፣ ማህላ አታብዥ፣ ሀሳብሽን ግለጭ፣ የሚያምን ያምንሻል። ራስሽ እውነት የምትናገሪ ከሆነ ለሌላ ሰው ለማሳመናት ሞክሪ፣ በቃ ተናገሪ። ማህላው ይቅርብሽ፣ የእውነቴነት ማህላው ይቅር። ምንን ያሳዝ ምንን ያሳዘነችሽ አሁን? ለእናቶች ብለሽ ነው የጀመርሽው፣ ዩቲዩበር ነሽ አይኖ አንደርስታንድ አደርጋለሁ፣ ግን ቀጥታ ተናገሪ እና ሀሳብሽን እስኪ ልስመው። ለእናቶች ስላልሽ ነገር ነው ምነግራቸው። ያዘንሽላት በአንድና አንድ የወላድ መሀን ስለሆነች፣ ኮንዶም ስለሆነች መጠቀሚያ፣ ላትገባበት ላታገኝ፣ ምንም ከሰው ጋር ላትቀላቀል፣ ዝም ብላ ማስረጃ እንኳን የሌላት ሰውን ልታስረዳ በማትችለው ፖለቲካ ገብታ ስትሳደብ የምትውል እንጂ አገር ነፃ ላወጣች ቤተሰቧንና ልጆቿን ነፃ ያላወጣች ሴት ምንዋ ነው ውስጥ እንደው የእሷ ነገር የሚያሳዝነው። መውደድ ትችላለች፣ መብትሽ ነው። ምንዋ ነው የሚያሳዝንሽ? የእጇን እኮ እያገኘች፣ ገና ደግሞ ታገኛለች፣ ታያለች። ከለራሴ ትዝብት አላለ ምክንያቱም ዝሆን የነዴ በጣም እንደምጠላት ነው ውስጥ የሚነግረኝ። በጣም በልጅነት ሜሞሪ ላይ ያስቀመጠቻቸው በጣም ከባድ ከባድ ምክክሮች አሉ። ከባድ ከባድ ነገሮች ላይመስላችሁ ይችላል። ልጅ ያዳመጥኩት ነገር መቼም አይጠፋም። በነገራችን ላይ በልጅነት ጭንቅላታችሁ ስለ ሚዲያ አዲሱ ናችሁ። ሚዲያ ላይ የምታዩዋቸው የሚሰራቸው ነገር ከአይምሯችሁ መቼም አይጠፋም። እኔ ከነ ቦታ አቀማመጧ፣ ከነ አነጋገሯ፣ ከነ ሁኔቷ፣ ከነ ልብሷ አሁን ላይ ቁጭ ብዬ ነግራቸዋሉ። በምን ምን ስትል ተናግራሉ ነው እንደዚህ የጠላሽ አቶላችሁችንን ይነግራቸዋል አርሰው እና ግን ሰሞኑን ሚዲያ ላይ የሚደረግባት ነገር እንደ አንድ እናት እስኪ እናቶች ልጠይቃችሁ። አይኑ ዞኔን አንወዳትም በምትናገረው ነገር በምታሰብ አንወዳትም ሳይሆን አልወዳትም። ሁሉም የየራሱን ኦፒኒን ነው የሚሰጠው። አንቺ ላትወጃት ትችያለሽ። መጥላት እኮ ማጥያትም ነው መጥላት እኮ የሰይጣንም ነው ያደረገው መተቸት ማለት ነው። ገባሽ አንቺ ውደጃት አትወደጃት መብትሽን። እየጠላችን እናያታለን ላላችሁት እኔ ቱ ቢ ኦነስት አይደለም እኔ ታሳዝነኝ ነበር፣ የወላድ መሃን ስለሆነች ክብር ሰው ስለማይሰጣት ሁሉም ሰው ስለሚንቃት በቃ ለር እንደዚህ መሆኗ ያሳዝነኛል። ጤንነትም አይመስለኝም። በዚህ እድሜ ሰው ሀገር ላይ ሳትሰራ 48 ሰዓት ተቀምጠህ ልጆችህንና ህዝብ እየሰደብክ መኖር ጤንነት ስለማይመስለኝ ያ ታሳዝነኝ ነበረ። በኢሬቻ የሚሁን በማዘርዳ የሚሁን በምን የሚሆን እንኳን ደስ አለሽ እንኳን አደረሰሽ የሚላት በማጣቷ ታሳዝነኛለች። እላትም ነበረ ደግሞ እላትም ነበረ። ስለ እውነት እኔ የችግር ቀኗ ደራሿ ነበርኩ። ሳልደርስባት ስለደረሰች ግን ይህን ቀን እጠብቀው ነበሩ። አሁን መዋረዷ እኔ በግሌ ደስ ብሎኛል። ግን እናቶች ስላልሽ ስ እናቶችን ጠይቂ ታደርገው ነገር በምታረጋቸው እያንዳንዱ ነገር አንወዳትም፣ ንቀወባታል። በዛው ልክ ደግሞ ደስ ብሎ ነው የምንወዳት ነገር አለ፣ የምናደንቀላት ነገር አለ፣ ደስ የሚለን ነገር አለ። እየሰደበችንም እናያታለን፣ አስደብረን ሚዲያ ላይ እውነት ለመናገር ላይ እየሰደበችንም እየዘነፈችንም እናያታለን አንድ አላት እና ያለ ግን ደግሞ ልባችሁ ውስጥ ያዝንባት ነገር አለ። ለምን እንደዚህ አለች እሷ ማለች ብለን ሁሌ ሁሌ የምንወቅስበት እሱንም አይደለም። አሁን እየጠይቋቸው ያሉት ልትም ትችላላችሁ በነገራችን ላይ ከዞኔ የበለጠ ልጇን ያዋረደ የለም። የስ እኔ እምላታለሁ በነገራችን ነው ዛሬ ላይ የእነሱን ቤተሰብ እንድንንቅ ያደረጉን ራሳቸው ናቸው። አንደኛ እራሷ አዝቦኒ ናትነ የቤቷን ነገር አምጥታ ከእኛ ጋር ስላወራች ስለተሰዳደለች ሚስጥሯን ሚስጥሯን አደባባይ ላይ ስላሳየችም ስትዘንፍ ምን አይነት እናት ናት ብለን እንደምናገራት ያደረገችም እራሷ ናት እኛ አይደለን። ግን ግን እምትናት ቻምቢዮንም አናኔ ሳሚያክ ምቸኝ እውነት ለመናገር እሷም እንደዛ ብዙ ብላይም ስለምትዘርፈኝ ስለሚያስጠላ ንግግር ስለምትናገረ አምጣትም ከድሮም ጀምሮ እውነት ነው። ግን ስለ እውነት እንነጋገር። እናት፣ እናቶች ልጃችሁ ልጃችሁ ሰው እንደገደለ ብታውቁ፣ ልጃችሁ ሰው እንደደፈረ ብታውቁ ፍርድ ቤት ላይ ሄዳችሁ መስክሩበት ብትባሉ ትመሰክራላችሁ? በልጃችሁ ላይ ወንጀል። እኔ በግሌ ፐርሰናል ልንገርሽ፣ ልጄ እንኳን አይደለም ፍርድ ቤት ሰው ገድሎ አይደለም ወይም ገድላ አይደለም፣ እውነቱ ልንገርሽ፣ በስህተት የሰው ስራ ስናስት ብርቱ እንኳን ይዘው ከመጡ እዛው ሄጄ ይቅርታስ ብዬ ነው ማስመልሰው። ያ ነው እናትነት። ለዛም ነው ምነው በእንቁላሉ በቀጣሀኝ የሚባለው ተረተ ይመጣ፣ ምክንያቱም የልጆቻችን ሲዋሹ ልጆቻችን ሲሰርቁ ልጆቻችን ሲሳደቡ ካልቀጠናቸው እናትነት ምንድን ነው ታዲያ ልጅን አቅፎ ማብላት ብቻ እኮ አይደለም በልጅ ሌብል ወርዶ ልጅን ማዋራት በልጅ ሌብል ወርዶ ልጅን ማነጋገር እናት ማለት ማለት ነው እናት እኮ ገበና ሸፋኝ ብቻ አይደለች ገባሽ ሲያጠፋ እንዲቀጣ ማድረግ አለባት ልጇ እንዲገደል እንዲሞት ሳይሆን ከጥፋቱ እንዲማር ማድረግ መቻል አለባት አንድ ሰው ሲገል ዝም ያለች እናት ነገም ሰው ሲገልም ልትሆን ነው ከነጎዳ ደግሞ እሷን ሊገላት ይችላል ምንድነው? ይሄ ከእናትነት ጋር ምን አገናኘ? ኢዲፔንስ ውጭ ሀገር ላይ የምንኖር ሰዎች ደግሞ እሷ ልጆቹ አድገው ስለመጡ ነው፣ አብዚ የሚታረጋቸው ያደጉበትም ስለሆነ ነው። አክሴፕት አድርገው የኖሩት ውጭ ሀገር ላይ መንግስት ለሚያሳድገው መንግስት ለሚረዳው መንግስት ሁሉ ነገር ለሚያደርገው በተለይ ኢሮፕ ላይ ልንገርሽ፣ ለልጆቻችን ፍቅር እንጂ ሌላ ነገር መስጠት አንችልም። የለም በቃ እንደው ኤክስትራ ካልሆነ በስተቀር ልጅ መስደብ ክልክል ነው። ልጅ መደብደብ ክልክል ነው። ልጅን አቢዩዝ ማድረግ ልጅን እንደዚህ በቆሻሻ ነገር መናገር ክልክል ነው። እናትነት ማለት ለእኔ እሱ ነው። እሷ ለልጆቿም ለልጅ ልጆቿም ያልሆነች ሴት ናት። አንቺ ማዘን መብትሽ ነው። ነገር ግን እናቶች ብለሽ ስትይ እኔም እናት ስለሆንኩኝ ተሳስተሻል። ተሳስተሻል። የልጅን ዋጋ የሚያቅሰው የእናትነትን ዋጋ ያውቃል። ልጅ ልጅ ስለሆነ ይሰደባል ይቀጠቀጣል ማለት አይደለም። ነገር የሚጦራችሁ ወላ ልጅ የሚሆናችሁ እሱን አክብሩ እንዲያከብራችሁ። ያ ነው ትክክሉ። ገብቶሻል አሁን?